ያልነበራችሁ አድማ የተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። እንግዲህ ስለእኔ ስትጨነቁ ለነበራችሁ ስትጠይቁ ለነበራችሁ አለሁ የማለት ያህል ነው ማለት ነው። እንግዲህ አረ ዜድዬ በፈጣሪ ጨንቆናል ስድስት ደቂቃ ቪዲዮን ልቀቂ በጣም ናፍቀሽናል እንግዲህ ሰሚራዬ፣ እኔም ናፍቃችሁኛል። ሁላችሁንም ሁላችሁንም ያው በጣም ብዙ ቴክስት ብዙ እንትን አለ ብዙም ያው አልመለስኩላቸውም። አንድ ቀን ግን ይሄ ነው ብዬ አወራችሁ አጫውታችኋለሁ ማለት ነው። ለዛ ነው የጠፋሁትኝ እኔ በዩቲብ አልደራደርም ነበረ። ግን ዩቲቤን እንዲተው አረኩኝ አረኩኝ፣ በአንዳንድ ነገሮች ማለት ነው። እና ሁላችሁንም አመሰግናለሁ ለጠየቃችሁ በሙሉ ደህና ነኝ። ብዙ ሰው ዜድ ተታማለች፣ ዜድ የሆነ ነገር ሆናለች ምናምን እና እኔ ደህና ነኝ፣ ደህና ነኝ፣ ምንም አልሆንኩኝም። አልሐምዱሊላ ደህና ነኝ፣ አትጨነቁ፣ ውድ ጓደኞቼ፣ ውድ እህቶቼ፣ በጣም መወዳችሁ የማከብራችሁ ማለት ነው። ሁላችሁም በመላው ዓለም ላይ ለምትገኙ በሙሉ ማለት ነው በጣም ትልቅ ክብር አለ በውስጥ። ብዙ ልጆች እየደወላችሁ ሁት ወንድሞቼ፣ ምስጋና ሁሉ ለእናንተ ብያለሁ። ዛሬ እንግዲህ ያው ሩታና አብርሽ ምላሻቸው ነው ዱባይ ላይ። እንኳን ደስ ያላችሁ እንኳን ለዚህ ያበቃችሁ። አብርሽ፣ የኢትዮጵያ ልጆች የወንዶች ተምሳሌት፣ በጣም ጀግና፣ በጣም ጎበዝ ብዙ ተሰርበህ ብዙ እንትን ብለህ ለፍቅረኛ ትልቅ መስዋዕት እየከፈልክ ከኢትዮጵያ ልጆች እኔ በአስር ጣት የፈርምልሃለሁ። አንተ በጣም ጀግና ነህ፣ በጣም ጎበዝ ቤተሰቦችን በመልካም ነገር ያስጠላ ያስጠራህ ነህ። እና እኔ በጣም ደስ ብሎኛል አብርሽዬ። ያው ብዙ ጊዜ ድዬ ሰርጉሌ ባለመገኘትሽ በጣም አዝነናል ምናምን ላላችሁ እንግዲህ አላህ አላለውም። ለሁሉም ነገር አላህ ሲለው ነው አይደለ? በቃ ሞትም ቢሆን በቃ እኔ ማታ ለሊት፣ ላይቭ ላይ አውርቼ ከዛ ከላይቭ ከወጣሁ በኋላ ነው ብዙ ችግሮች የተፈጠሩት እና አልሐምዱሊላሂ አንድ ነገር የሆነ ነገር ሲገጥማችሁ፣ አልሐምዱሊላህ እናንተ ብቻ ለሰው ልጅ መልካም ነገር መልካም ሰዎች ሁኑ። በቃ ስደት ላይ ሆናችሁ ብዙ ችግር ሊገጥማችሁ ይችላል። ብዙ ነገር ማንም አይደርስላችሁም። ያ ትናንትና ስደርሱለት የነበረ ሰው ሁሉ ማንም አይደርስላችሁም። እና ብቻ የስደት ጓደኞቻችሁ፣ የስደት እህት ወንድሞቻችሁ አለው ከጎናችሁ ሁነን ይላሉና እኔ ለስደት እህት ወንድሞቼ ቃላት ያጥረኛል። በጣም በእኔ ብዙ በቃ ብዙ እየደወሉ በጣም ብዙ ነው የሆኑትና በጣም ነው ሲያመሰግነው ለተጨነቃችሁ በሙሉ። በዚህ አጋጣሚ ደግሞ አንዳንድም የተከፋችሁ አላችሁ። ምክንያቱም አንዳንዴ ሰው መረዳት አለባችሁ። ምክንያቱም ዩቱብ ሲቀር ይቀራል። ህይወት የኔ ህይወት ስዴት ላይ ነው ያለሁት የሆነ ነገር ገጥሞ ቢሆን ያንን ማሰብ አለባችሁ እና ዩቱብ ነገ ጧት ሲቀር የሚቀር ነገር ነው። ህይወትም ይጠፋል። በዚህ አጋጣሚ ማለት ነው እና ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይቭ ላይ ለመንጣት ቪዲዮ ለመስራት እስኪ እሞክራለሁኝ ማለት ነው። በጣም ብዙ በውስጥነት አላቋየ ለእኔ ብለ የታመሙ ብዙዎች አሉ በውስጥ ማለት ነው። እና ፕሊስ እኔ ደህና ነኝ። ምንም በቃ ትታመሙ ማለት ነው። እነ ቲጂዬነት አላቋ በጣም ታላቋ ሆስፒታል ስንት ቀን ገብታ ነበርና ኑሩልኝ እኔ ሄቶች የስደት ጓዶች በጣም ብዙዎቹ ማለት ነው። እኔ እንንትና እንንትና ብዬ አልጨርስም። ሁላችሁም ለኔ ለተጨነቃችሁ በሙሉ በጣም ነው የማመሰግነው ነው። እንግዲህ ንፋፊ ማላችሁ ሁላችሁም በቃ እና ከአሜሪካ ከተለያየ ሀገራት ውስጥ ደውሉ ለነበረ ሁሉ በጣም ነው የማመሰግነው ነው። በጣም ነው የምወዳችሁ። አብርሽና ሩታም በጣም ደስ ብሎኛል። እንኳን ለዚህ ቀን በሰላም አበቃችሁ። ዱባይ ላይ እንግዲህ ዛሬ ምላሻቸው ነው። በጣም ደስ ይላል። ብዙ ምቀኞቻቸው እየተቃጠሉ ነው። አው ዘመቃጠል ብለናል ማለት ነው አብርሽና ሮቲ ደስ የሚል ህይወት ዘመናችሁን ሁሉ ፈጣሪ ያሳምርላችሁ ብያለሁ። ክርስቲያን ወገኖቼ እንኳን እንግዲህ ያደረሳችሁ ብያለሁ። በሌላ ፕሮግራም እንገናኛለን።